ሰላም ጤና ይስጥልኝ። ዶክተር ቤቴን ይባላለሁ። በዛሬ ቪዲዮ ስለ ሳንባ ምችን እነጋገራለን። በህጻናት ላይ ስለሚፈጠረው የሳንባ ምች ምን ምን አይነት ምልክቶች የሳንባ ምችን ያሳያሉ፣ ምን ምን ነገሮችን ስናይ ወደ ሆስፒታል እንሄድ፣ ቤት ውስጥ ደግሞ ምን ነገሮችን ብናደርግ ይሄንን ህመም ልጆች ላይ ማቅለል እንችላለን የሚለውን ህክምናውን በስፋት እንነጋገራለን። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። የሳንባ ምች የተለመደ የሳንባ ኢንፌክሽን ሲሆን ይህም ለታካሚዎች በቀላሉ ለመተንፈስ አስቸጋሪ እንዲሆን ያደርጋል። ይህ ኢንፌክሽን በቫይረሶች በፈንገስ ወይ ደግሞ በባክቴሪያ ሊመጣ ይችላል እና በሳንባ ውስጥም የአየር ከረጢቶችን በአክታ በመሙላት የመተንፈስ ችግር እንዲፈጠር ያደርጋል። በጊዜና በትክክለኛው ህክምና ካልታከመ እስከ ሞት ድረስ ስፔሻሊ በልጆች ላይ እስከ ሞት ድረስ ሊያደርስ ይችላል። ልጆች በጣም የተለመዱ የሳንባ ምች ተጠቂዎች እንደሆኑ ይቆጠራሉ። የሳንባ ምች ኢንፌክሽን ቀላል ወይም ከባድ ሊሆን ይችላል። በልጆች ላይ ከባድ የሳንባ ምች በተለይም ከአምስት ዓመት በታች የሆኑ ሰዎች አሳሳቢ ጉዳይ ነው። የዓለም የጤና ድርጅት አህዛዊ መረጃ እንደሚያሳየው የሳንባ ምች በሽታ በዓለም አቀፍ ደረጃ በህፃናት ላይ የሚደርሰውን ሞት በዋነኝነት በመያዝ ይገለጻል። እንደ ኢሮፓውያን አቆጣጠር ደግሞ በ2019 ዓ.ም ተምረት የሳንባ ምች ከ5 ዓመት በታች ለሆኑ ህጻናት ሞት 14 በመቶውን ይይዟል። መንስኤዎቹ ምንድን ናቸው ብለን በምንመልስበት ጊዜ ባክቴሪያዎች ወይ ቫይረሶች በአጠቃላይ የሳንባ ምችን ያስከስታሉ። ይህም በአይነቱ ኢንፌክሽን በፍጥነት የሚስፋፋ ሲሆን በፍጥነት ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። በአንዳንድ ሁኔታዎች የሳንባ ምች በአንዳንድ የፈንገስ አይነቶች ሊከሰት ይችላል። የሳንባ ምች በሽታን የሚያስከትሉት በጣም የተለመዱ በሽታ አምጪ ተዋሲያን መካከል ቡድንቢ ስትሬፕቶ ኮከስ የምንለው ኢንፍሉዌንዛ ቫይረስ ማይኮፕላዝማ የምንለው በመተንፈሻ አካላት ያለው ቫይረስ የተለመደው አሬሲቪ የምንለው ስትሬፕቶኮከስ አውረስ የምንላቸው አንዳንዴም ደግሞ ኒሞሲስትስ ክሪፕቶኮከስ ወይም አስፐርጅለስ ያሉ ፈንገሶችም ለህጻናት ላይ ለሚከሰት የሳምባ ምች ምክንያቶች ሊሆኑ ይችላሉ። ይሄን ካልን ደግሞ በተጨማሪነት ለሳንባ ምች የተጋለጡ ህጻናት እነማን ናቸው በምንልበት ጊዜ፣ ምንም እንኳን ሁሉም ልጆች ብዙውን ጊዜ ለሳንባ ምች ተጠቂዎች ቢሆኑ፣ በቀጣይነት የምገልጻቸው ሰዎች ደግሞ በሳንባ ምች የመያዝ እድላቸው፣ ተጋላጭነታቸው ከፍ ይላል። ለምሳሌ እንደ ካንሰር ባሉ ወቅታዊ የጤና ችግሮች ምክንያት የተበላሸ ኢንፌክሽን መከላከል አቅም ያላቸው ሰዎች፣ የጤና ችግሮች ለምሳሌ እንደ አስም ወይም ሲስቲክ ፋይብሮሲስ የምንለው በሽታ ያለባቸው ነባር የሆነ የሳንባ ችግሮች ያሉበት በተጨማሪ ደግሞ ሲጋራ በሚያጨሱ ሰዎች አካባቢ ላይ ያሉ ህጻናት ከሌሎች ህጻናት በተጨማሪነት ለሳንባ ምች ተጠቂዎች ናቸው ማለት ነው። ምልክቶቹ ምንድን ናቸው በምንልበት ጊዜ ላይ አንደኛው ምልክት ሳል ነው። ሳል አላቸው፣ የደረት ህመም አላቸው። በሚያስሉበት ጊዜ ላይ ህመም ስሜት ይሰማቸዋል። ንፍጥ የሚያመነጭ ሳል ነው ያላቸው። በዛም በተጨማሪ ከባድ ወይም ደግሞ ፈጣን የሆነ አተነፋፈስ ይኖራቸዋል። ትኩሳት ይኖራቸዋል። ራስ ምታት ይኖራቸዋል። የምግብ ፍላጎት ማጣት፣ ከፍተኛ የሆነ ድካም፣ ማስታወክ እና ማቅለሽለሽ ይጠቀሳሉ ማለት ነው። ከነዚህ ውስጥ አንዱ እንኳን ምልክት በሚኖራቸው ጊዜ ቶሎ ብሎ ወደ ሆስፒታል በመሄድ መታየት በጣም ያስፈልጋል ማለት ነው። በልጆች ውስጥ የሳንባ ምች እንዴት ይታወቃል በምንልበት ጊዜ ዶክተሮች ብዙን ጊዜ ህጻናትን የማያቋረጥ ሳል ና የሳንባ ምች ቅዝቃዜን ይመረምራሉ። በልጆች ላይ የሳንባ ምች በሽታን ለመለየት በጣም የተለመደው መንገድ የልጁን ገጽታ ያተናፋፈስ ሁኔታ ና አስፈላጊ ምልክቶችን በመመርመር ነው። ለበለጠ ማረጋገጫ ደግሞ የደረት ኤክስሬ የደም ምርመራዎችን ሊታዘዝ ይችላል። በልጆች ላይ የሳንባ ምች በሽታን ለመመርመር ጠቃሚ የሆኑ ተጨማሪ መንገዶች ደግሞ ከዚህ በተጨማሪ ብሮንኮስኮፒ፣ የደረት ሲቲ ስካን፣ ፕሉራል ፍሉድ ካለም ደግሞ ከዛ ላይ ፈሳሽ በመውሰድ አክታን በመውሰድ ደግሞ ካልቸር በመስራት የተሻለ ተጨማሪ ምርመራ የሚያስፈልጋቸው ሰዎች ላይ እነዚህ ነገሮች በማድረግ ማወቅ ይቻላል ማለት ነው። የሳንባ ምች የተለያዩ ቶች አሏቸው። በልጅነት ጊዜ ሳምባምች እንደ መንስኤው እና በሰውነት ላይ ከሚከሰትበት ቦታ እና በምን ሁኔታ ላይ እንደሚታይ በማየት የተለያዩ አይነቶች አሉ። ከዛ ውስጥም በቫይረሶች በባክቴሪያዎች ወይ ደግሞ በሌሎች ጀርሞች የሚመጣ የሳምባ ምች እያንዳንዱን በልዩ መንገድ ልጆቻችንን ሊጎዱ ይችላል። ስለዚህ በቫይረስ የሚመጣው የሳንባ ምች እንደ ጉንፋን ወይም ደግሞ የመተንፈሻ አካል ላይ ያለ ሬስፓራቶሪ ሲንሲሻል ቫይረስ ባሉ ቫይረሶች የሚከሰት እና የተለመደ ነው እና የመተንፈስ አስቸጋሪ ያደርገዋል። ይሄ ብዙ ጊዜ ያሉ ኢንፌክሽኖች በዚህ ወይ ያሉ ናቸው ማለት ነው። በተጨማሪም የባክቴሪያ ሳንባ ምች የምንለው እንደ ስትሪፕቶኮከስ ባለው የሳንባ ምች ላይ በሚኖሩ ባክቴሪያዎች የሚከሰት ሲሆን ይህ አይነት የበለጠ ከባድ ሊሆን ይችላል እና ለማከምም አንቲባዮቲክስ የምንለው የፀረ ባክቴሪያ መድኃኒት እንሰጠዋለን። ሌላኛው አይነት አስፓይሬሽን የምንለው የሳንባ ምች ሲሆን አንድ ልጅ ምግብ ወይ ፈሳሽ ሲተነፍስ ወይ ደግሞ የመተንፈሻ አካላት ውስጥ ፈሳሽ ወይ ምግብ በሚገባበት ጊዜ በዛ ጊዜ አስፓይሬሽን እንላለን። ወይ ሲያስመልስ ሊሆን ይችላል ወይ ሲተነፍስ ልክ ወደ መተንፈሻ አካላቶች ውስጥ በሚገባበት ጊዜ ያ አስፓይሬሽን ኒሞኒያ ወይም ደግሞ የሳንባ ምች ብለን እንጠራዋለን። ሌላኛው አይነት በፈንገስ የሚመጣ ሲሆን አብዛኛውን ጊዜ በበሽታ መከላከል አቅማቸው ደካማ የሆኑ ሕጻናት ላይ ነው ይሄ የሚከሰተው። እንዴት ይታከማል ብለን በምንመልስበት ጊዜ በባክቴሪያ የሚመጣ የሳንባ ምች ብዙውን ጊዜ በጸረ ባክቴሪያ፣ በጸረ ተባይ መድኃኒቶች ይታከማል። አብዛኛዎቹ ደግሞ የቫይረስ የሚመጡ የሳንባ ምች ለእነርሱ ምንም አይነት ሕክምና ስለሌለ በራሱ መፈወስ አለበት። እንዲህ ባለ ሁኔታ ውስጥ ህክምናው ቫይረሱን ከመዋጋት ይልቅ ምልክቶቹን ለማከም ይደረጋል። በፈንገስ የሚመጣ የሳንባ ምች ደግሞ ህክምናው የጸረ ፈንገስ መድኃኒቶችን ያጠቃልላል። ወይም ከባድ የሆኑ ጉዳቶች ላይ ከደረሰ ደግሞ የቀዶ ጥገና ማጽዳት ይቻላል ማለት ነው። ኢንፌክሽኑ ከባድ ከሆነ ህፃኑ ወደ ሆስፒታል ሊገባ ይገባዋል። በሆስፒታል ውስጥ ደግሞ የተለያዩ ህክምናዎች ሊደረግ ይችላል። ለምሳሌ የመተንፈስ ህክምና በደም ስር የሚሰጥ ፈሳሽ፣ ኦክሲጅን ህክምና ሊደረግለት ይችላል። ሌሎች ደግሞ በቤት ውስጥ እና በሆስፒታል ውስጥ ያሉትን ምልክቶች ለማስወገድ የሚረዱ ሌሎች መንገዶች በሳል ና ትኩሳት መድኃኒቶችን መውሰድ፣ ብዙ ፈሳሽ መውሰድ፣ ብዙ ረፍት ማድረግ፣ እነዚህ ሊያገዙ ይችላሉ። የሳምባ ምች በጣም ከቆየ እና ከባድ ሁኔታ ላይ ከደረሰ በደም ውስጥ ወደ ሌላ የሰውነት ክፍሎች ላይ ባክቴሪያዎች ሊሄዱ ይችላሉ። እሱም ሴፕሲስ የምንለው ተፈጥሮ በጣም ከባድ የሆነ ችግር ልጁ ላይ ሊያመጣ ይችላል። ከዛም በተጨማሪ ደግሞ የመተንፈስ ችግር፣ በሳንባ ዙሪያ ላይ ደግሞ ፈሳሽ መከማቸት እና ከዛም አልፎ መግል በሳንባ ላይ ሊይዝ ይችላል ማለት ነው። ይህን ያህል ከተነጋገርን፣ በተጨማሪ የሳንባ ምችን ምን አድርገን መከላከል እንችላለን? በምልበት ጊዜ ህጻናት መከተብ አለባቸውና መከተባቸውን ማረጋገጥ ያስፈላጊ ነው። ከሁለት ዓመት በታች የሆኑ ህጻናትና ከሁለት እስከ አምስት ዓመት እድሜ ያላቸው ከፍ ያለ ተጋላጭነት ያላቸው ልዩ የሳንባ ምች ክትባቶችን መውሰድ አለባቸው። ከዛም በተጨማሪ ጥሩ የሆነ ንጽህናን መለማመድ፣ እጅን አዘውትሮ መታጠብና አልኮል መሰረት ያደረጉ የእጅ መጸዳጃዎችን መጠቀም ወደ ሳንባ ምች ከሚመሩ የመተንፈሻ አካላት ኢንፌክሽን ሊከላከልልን ይችላል። ከዛም በተጨማሪ ጠንካሪ በሽታ መከላከል ስርዓትን መጠበቅ፣ በቂ እንቅልፍ ማግኘት፣ እንቅስቃሴ ማድረግ፣ አጠቃላይ ጤናና በሽታን ለመከላከል የሚደግፉ ምግብ አይነቶችን መመገብ በጣም ይሄ አስፈላጊ ነው ማለት ነው። ልጅ ላይ ምን አይነት ምልክቶችን ብታዩ ነው በጣም አስቸኳይ ሆስፒታል መሄድ ያለባችሁ የሚለውን ጥያቄ ስንመልስ የሳምባ ምች ከባድ በሽታ ነው፣ እና ለምሳሌ ያህል የማያቋርጥ ትኩሳት ካያችሁ፣ የመተንፈስ ችግር ካያችሁ፣ በሚተነፍስበት ጊዜ የጩኸት ድምፅ ካለ፣ ወይ ከእንቅልፍ ውስጥ የሚሰማ ድምጽ ካለ፣ የመተንፈስ ችግር ካለ ቶሎ ወደ ሆስፒታል መሄድ። ከዛም በተጨማሪ ደግሞ የመብላት የመጠጣት ችግር፣ ከመጠን በላይ የሆነ ድካም ካለ ቶሎ ብለው ወደ ሆስፒታል መሄድ አስፈላጊ ነው። ስለዚህ ይህን ያህል ከተነጋገርን ለዛሬ በቀራ ልጆ ላይ እነዚህ ምልክቶች ካዩ ቶሎ ወደ ሆስፒታል በመሄድ ሕክምና ማድረግ አስፈላጊ ነው እና በጊዜ ከታከመ የሳምባ ምች ቶሎ ሊድን የሚችል በሽታ ነው። ነገር ግን ችላ ከተባለ እና ከተተወው ግን እስከ ሞት ድረስ ሊያደርስ ስለሚችል ልጆ ላይ ያልኳቸውን ምልክቶች ካዩ ቶሎ ወደ ሆስፒታል መሄድ አስፈላጊ ነው። አመሰግናለሁ።